ሰላም ሰላም፣ ጤና ይስጠልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁልኝ? ደና ናችሁ የኔ ደናኒ? እግዚአብሔር ይመስገን ብያለው የኔ ውድ ቤተሰቦች፣ ተመልሼ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች፣ በጣም አመሰግናችሁ በተለያየ የምታበረታቱ ላይክ የምታደርጉኝ ከልብ አመሰግናለሁ፣ ክበሩልኝ። በኮሜንት ደግሞ ሀሳብ አስተያየታችሁ የምትጽፉልኝ እውነት ለእናንተ ቃላት የለኝም። በጣም የማመሰግናችሁ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ጌታን ክበሩልኝ። በጣም በጣም በጣም ማለት ነው። እና ደግሞ ጉዞ ወደ አስር ሺ ማለት ነው። አስር ሺ ያስገቡኝ በቅንነት ማለት ነው። ስትገቡ ላይክ እንዳትረሱ አበረታቱኝ በጣም ነው የምወዳቸው ብያለው። በዚህ አጋጣሚ የኔ ምርጦች ማለት ነው። እንግዲህ ዛሬ አብርሽ እንግዲህ ሩታን ለመጠየቅ ሂዶ ነበረ። እውነት ለመናገር ሩታና አብርሽ አሁን የተገናኝ በቃ ፍቅረኞች አልሆኑባቸውም። ቤተሰብ እስኪ ማን ነው ለእናንተ ጥያቄ የሆንብኝ ማለት ነው። ጌታን እኔ ጥያቄን የሆንብኝ ማለት ነው። በቃ አዲስ ትናንትና እንደ ተገናኝ ፍሬሽ ፍቅረኞች አልሆኑባችሁ፣ ፍቅራችሁ ግን በጣም ደስ የምለው አውቆ ነው። ለቪዲዮ ነው እንደ የተጣሉ ብዬም ግራ እኔ እንጃ ግራ ተጋብቻለሁ ቤተሰብ በቃ ሁኔታችሁ በቃ አሁን የተገናኘ ሰው ተቀላቸው ድሮ እንዴት እንደተገናኙ እንደዛ ነው የሆኑብኝ ማለት ነው። እና ግራ ተጋብቻለሁ ወይስ ለቪዲዮ ነው የተጣሉ ብዬ ግራ ገብቻለሁ ቤተሰብ ማለት ነው። ማነው ግራ የተጋባቸው? አብርሽ እንግዲህ ሩታን ለመጠየቅ ነበረ ሄደ። ሩታ ልባ የው ነው ምንም አልተመለሰችም። ያው ናት እሷ ፈቃደኛ ከሆነችልኝ ቡታ ጀራ እሷ ጋ ራስ እስከምትጨርስ ድረስ እሷ ጋ ቢቆይ ደስልኝ ነበረ። እሷ እሺ አትለኝም። እሺ ካለች እዚህ ቆይ ያለው ከዚህ በፊትም ጠይቄ ስለነበረ ሂጂ ስላለችኝ ነው ወደ አዲስ አበባ የርኩ አሁን ደግሞ ልጅ ለመገረዝ ስለሆነ ነው ወደዚህ የመጠው እሷ አሁን ፍቃደኛ የሆነችልኝ እዚህ መቆየት አሳባለኝ አይሆንም ካለች መለሳለሁ፣ በማለት ተናግሯል። ሆነ ለመናገር እንግዲህ ሩታ አንዳንዴ እግዚአብሔር በጣም የሚያስቁኝ ጌታ የአብርሽ ነገር ግራ የተጋባቸው ሰዎች አላችሁ። አንዴ ከሩታ ጋር መሆን ይፈልጋል። ሁለተኛ ነገር ደግሞ ከውሹማ ጋር መላየት አይፈልግም። መጀመሪያ ከሩታ ጋር ተነጋግረን ሩታን የሩታን ሀሳብ ሰምተን ሁኔታውን አይተን ብንወስን አይሻልም ወይ? በማለት እንግዲህ ባለፈው ለኤርሚ ተናግሮ ነበረ። እንግዲህ ከውሽማ መለየት አይፈልገውም፣ እዚህ ጋ ደግሞ ሮታንም ይፈልጋል። ምን አይነት ጉድ ነው ዛንድሮ? ጌታ ጉድ ያስብላል። ለእናንተ ነው ወይ ስለ እኔ ቤተሰብ እስኪ በኮሜንት ማለት፣ ጌታ እኔ በጣም ጥያቄው ነብኛል። አራሮሽ አቆምክ አንድ አድርገው ካሮታ ጋር ካልጅ ጋር ትዳረክን ብትይዝ ነው የምሻለ። እዛ ማዛላዘ ለአንተም ትርጉሙ ማይሰጣም፣ ለአንተም ጥሩ አይደለም። ወንድ ልጅ ትዳሩ ካልማራ በጣም ከባድ ነው ጌታ። ስለዚህ እዛ ጋር ሮታም የርቅ አትረብሻ፣ በቃ አንድ አድርጋ አሁን ልጅ ወልዳሃል፣ የልያ አባት ሆናሃል። አንድ ላይ በፍቅር እንደ ድሮ እንዴት ሩታና አንተ እንዴት እንደተገናኛችሁ፣ እንዴት ፍቅራችሁ፣ እንዴት ደስ እንደምሎ እንደዛ። አሁን ልጅ ከመጣ በኋላ ብዙ ነገሮች ይመጣል፣ ፍቅር ይመጣል፣ ብዙ ነገሮች ይኖራሉ። በእርግጥ ፍቅራችሁን ብትቀጥሉ በፍቅር ደስ ይላል። እቺ ሄሬሚላ ተብዬው ካንተ ሕይወት አስወጥታና እሷ ካንተ ሕይወት መውጣት ትፈልጋለች፣ አንተ ግን አትፈልግም ከአንተ ህይወት እንዳትወጣ አይፈልግም፣ አብርሽ እውነት ለመናገር ማለት ነው። እና እሱ የሚለቆ ሌላ ድርጊት አሁን ቲክቶክ ላይ እሷ እንግዲህ ከአብርሽ ህይወት ስለወጣችው ብዙም ደስተኛ አይደለችም። ለአብርሽ ልዩ ቦታ እንዳላት አብርሽ እንደምታፈቅረውም ተናግራለች። እውነት ለመናገር እንግዲህ ዛሬ ፖስት ያደረገችውን ቪዲዮ አያችሁ። አብርሽ ደግሞ ሂዶ ምን አደረገ? እኔ ይሄስ እሺ ባለትዳር ወንድ የሆነ ሰውዬ በዚህ ልክ እንደዚህ ሲሆን አይደብርም? ስለዚህ ልብክን አንድ አድርጋ ከሩታ ጋር መቀጠል ከፈለክ ቀጥላ፣ በስነ ስርዓቱ እንዳባወራ ማለት ነው። እዛ መዘላዘል አይሰራም፣ ባለትዳር የሆን ከሰው ስለዚህ ዛሬ እንግዲህ ከሩታ ጋር ተገናኝቶ ነበረ ልጄን አሳይኝ አሳይኝ በማለት ሩታ ደግሞ አይሆንም ውጣልኝ ከቤት በማለት ሩታ ማለት ነው እና አብርሽ ተከፍቷል፣ እውነት ለመናገር አይ ይከፋ ይከፋ እንዴ። እዚህ ጋር ሩታን እየራባሻት ከዛ ውሻ ማካየት ማስወጣት አይፈልግም፣ እና ደግ አደረገችው። እናንተ ሩታን እንዴት አያችሁ? የወለደች ሴት እኮ አትፈልግ አትመስሉም። እግዚአብሔርን አያችሁ? በስማ ሴት ልጅ ስትወልዳ የሆነ በቃ ቦርጫ አለ፣ ምን አለ ዝፍ ነው የሚለው። ሴት ልጅ ስትወልዳ ግን ሩታን አያችሁ። አቤት አቤት፣ ሼፓ በስማ ስታምር። የወለደች ሴት አትመስሉም። ጌታ አትመስሉም። እንዳምታዩት የወገብ ወጥራ አድርጋ ስራለች። ጌታ ጠንካራ ናት። እኔ እንደ ሩታ ሴት ነው አይቻላቅም። ደጋግሜ ደጋግሜ ብዙ ጊዜ እናገራለሁ እና እኔ እንጃ የወለደች ሴት አትመስሉም ምን አይነት ጠንካራ ሴት እንደሆነች ነው ያየው። ቤተሰብ ማለት ነው እና በጣም ነው ደስ የምለው። እንደ ሩታ መሆን ቻሉ፣ እንደ ሩታ መሆን ቻሉ ሁላችሁም ማለት ነው። እና ሩታ በጣም ጠንካራ ሴት ናት። እንግዲህ ወገባን ወጥር አድርገ እንግዲህ አያቸው ያለ ይህን ልብስ ስትለብሰው እንዴት እንደሚያምርበት። ይህን ልብስ ስትለብሰው ሁላችሁም ትዝ ይላችኋል ብዬ አስባለሁ። ሩታና አብርሽ በፊት ሲገናኙ እንዴት እንደሚሰሩ ቡታየራ ያሉ ጊዜ ማለት ነው እና ይህ ቲሸርት ዛሬ ለብሷል ትዝ አለኝ ማለት ነው። ለምን እንደሆነ አላቅም። ስለዚህ ምንድን አይነት ትዝ እንደምላቸው እርግጠኛ ነኝ እና ሩታን ስላገኘት ደስ ብሎኛል። ለማንኛውም አብርሽ በግድ በግድ ነው ሩታይ እንግዲህ ልጁ ራሱ ለማሳየት አልፈለገችም። በመጨረሻ እንግዲህ ሮታ ልጇን አሳይታለች፣ እውነት ለመናገር ስለዚህ። እንዳስማ ልጄ ከተነሳ በኋላ አይተኝ የለኝ ማውን የተኘው በቃ ትንሽ ልስመው፣ እኔ ልጄ እኮ ነው ማየት ፈልጋል፣ በማለት ሮታ ላይ ፈለጥ ብሎ አላሮሽ ማለት ነው። እና እንግዲህ እዚ ጋ ልጄ ልጄ ንላል። እሱ ምሰራው ሌላ ነው ቤተሰብ ማለት ነው። እና የአረብሽ ነገር እኮኝም ግራ ገብቶናል። እና ሩታ የምንድ ነው ወድሽ ወድሽ ጎርጭሽ እየተጣፋ እየትገባ በቃ ሌላ ሩታ ሆነን የተገኘችው እውነት ለመናገር። እንግዲህ ሩታ መርጥ ስል ልክ እንደ ሩታ ሆኖ ማለት ነው። ሴቶች ከወለዳችሁ ሰውነታችሁን ዝፍ ዝፍ አታደርጉ። ሩታ አያችሁ፣ የእኔ ሞዴል ማለት ነው። እና ሸንቃጣው እንዴት እንደምታምሩ ጌታ፣ የእኔ ቀሽት ማለት ነው። ሰምታችኋል፣ ቤተሰብ ማለት ነው። ለማንኛ የሩታ ልጅ ነው ነገኑ። እንግዲህ ግርዛቱ ሩታ የኔ ምስኪን ልጅ እንደ ግርዛት ፈልጉም አልፈልግም ያሁን እያሟል እያለ ሸኮል ለልጇ የተሳሳች ቤተሰብ በቃ ሩታ ህናት ትሆናለች። እናንተ ህናት ትሆናለች። ለልጇ ማሰብ ችላለች። ማን እንደ ህናት እግዚአብሔርን። ስለዚህ እንግዲህ ፈጣሪ ያውቃ። ወንድ ልጅ ወንድ ልጅ ካልተገረዘ ጥሩ አይደለም ይባላል። ካደገ በኋላ የሆኑ ሶስት ወር አራት ወር በጣም ነው የሚያሟቹ። በሰባት ቀን ወንድ ልጅ የሚገረዙ ማለት ነው። እና እንግዲህ አብርሽ ደግሞ ምን አለው ሌላ ፀጉር፣ ልጄን ፀጉር እንዳትቆርጭ። ግዴታ እኮ ነው ወንድ ልጅ ከሆነ ማንኛውም ክርስትና ስትነሳ ሴትም ወንድም ግዴታ ነው፣ ፀጉር ይላጫል። ስለዚህ እስኪ አብርሽ ክርስትና ያነሳል ወይስ ሰ ነሳ ጭራሽ ጽጉሮን እንዳትቆርጪ ያላት ነው ግዴታ ነው ወንድ ልጅ ክርስትና ስነሳው ሴትም ወንዱም ክርስትና ስነሳ ጽጉራቸው ይላጣል እና እስኪ እናያለን፣ በዛ ሰዓት ማለት ነው። ቤተሰብ ሰምታችኋል። ለማንኛውም የዛሬ ቪዲዮ ከተመቻችሁ ላይክ አድርጉ። በተለይ ሮታሪ የምትወዱ በተለይ የኔ የኔ ምርጦች፣ በተለይ የሮታ ኤቶች ተላይ ያላችሁ በጣም ነው የምወዳችሁ። ጌታ ለእናንተ ቃላት የለኝም። በተለይ እናንተ ናችሁ እኔ የምታበረታቱኝ። በጣም በጣም ነው የምወዳችሁ። ክበሩልኝ፣ አሁንም አበረታቱኝ፣ ከጎኔ ሆኑኝ ይሄኔ ምርጦች ማለት ነው። እና የዛሬ ቪዲዮን ይሄን ይመስላል ጋይስ።